ፈተና በስተዋል እውነት ነው። ፈተና በስተዋል ግን ደግሞ ፈተናው ያዳከመን አይደለም። አዎ እውነት ነው። ከታገስን ሁሉንም ነገር የማለፍ ብቃት አለን። ቴክኖሎጂ የተከበራችሁ የአረፋ ስጋ አስጠልቷችሁ ሽሮ ለመብላት እየጓጓችሁ ያላችሁ ሰዎች፣ የተከበራችሁ የጎዳና ተዳዳሪ ወንድሞቻችንና እህቶቻችን፣ የተከበራችሁ እኔ መስሚያዬ ጥጥ ነው እኔ የበላለሁ ብላችሁ እየበላችሁ ያላችሁ ሰዎች፣ የተከበራችሁ የኢትዮጵያ ሴቶች፣ ህጻናት እና ወጣቶች የተከበራችሁ እንደ እኔ ቁርስና ምሳ ብቻ በልታችሁ ለእራት ሽሮ ካልተሰራ ብላችሁ ከቤተሰቦቻችሁ ጋር ጭቅጭቅ ውስጥ ያላችሁ ሰዎች እንዴት ናችሁ? ሁሉ ሰላም፣ ሁሉ ፒስ፣ ሁሉ አማን። አረፋ እንዴት አለፈ? እስቲ አረፋ ምን ይመስላል ድባቡ? እናንተ ግን ምንድናችሁ? ቆይ እንደዚህ አረፋ አብረን እናሳልፍ፣ አብረን የሆነ ቦታ እንሂድ፣ አብረን እንጆይ እናርግ ማለት ቀረ፣ ባህላችን ቀረ። እኛ በቃ የዊስተርን በሽታ ይዘን እንዲንረሳሳ። ሮዚ ሂጃብ እንድታረግ እንፈልጋለን። ሂጃብ እንዳረግ በቃ ድዋ አድርጉልኝ። አላህ ባለ ጊዜ ነገሮች ይስተካከላሉ። እንሻላ ድዋ አድርጉልኝ። ሌሎች ነገሮችን የማይመስሉ ነገሮችን መተው ኮመንት ላይ ከመጻፍ ይልቅ እናንተ ስትሰግዱ የሚሆን ስታረጉ ብቻ የሆነ ነገር ለእኔ ነገር ስሰሩ ለሰው ብላችሁ የምትሰሩ ነገር አታስመስሉት ፕሊስ። ወይ እኛ ሙስሊሞች በዓል በመጣ ቁጥር መቸገር አለብን? ሰፈሬን አስሬ ዞርኩት፣ አስሬ ማለት ምንም አንድ የተከፈተ ሱቅ የለም። እሺ፣ ዝግ ነው፣ በመደዳው እንዳለ ዝግ ነው እና አረተው ሰዓት እንተሳሰብ። ኤኒዌይስ ለመለስ ልብና መተከታዮች እንኳን ላረፋፋን በሰላም አደረሳቸው። እውነት እኮ ነው። በቃ እስከ ሳምንት አገሪቷ ጭር ነው የምትለው። ለምን እንደሆነ አላውቅም ብቻ ነው። ተው ተው ተው እንተሳሰብ። ለሌሎችም አስቡ፣ ያለ እናንተ እነሱም ሰው የላችሁ። በተለይ በንግድ ዙሪያ ላላችሁ ሰዎች ቶሎጡ ቶሎጡ። በቃ የሙአዝ ሰርፕራይዝን ሰምታችኋል አልሰማችሁም? አልሰማችሁም? ከኔ ስሙ እኔ ሚዲያ አልከታተልም ስራ ላይ ቢዚ ስለሆን፣ ወንድሞች ናቸው እንድ ጠይቀ አንዳንድ ወንድሞች ነው የነገሩኝ። እና ምንድን ነው ጉዳዩ አለኝ ነገርኩት። አብራራውለት ያሰብነውን ነገር እያንዳንዱን ፋቲ ሪካርድስ ያሰበውን ነገር ወደፊት አላማው፣ ጥቅሙ፣ ለውማው ምን ይጠቅማል ምን ይፈጥራል ምንድን ነው ይሄን ያህል የሚለውን ነገር በደንብ አስረዳውት አመነበት። ያው ሲናገሩን ሲሰድቡን ሲያፌዙብን በነበሩ ሰዎች በጣም የተበሳጨ ሰው የተነካ ሰው ነው እንደውሰውሰው እንኳን ሰው እንኳን በመሆኑ ለምንድን ነው ማንከባበረው እንደ ሰው ሌላውን ትተን እንደ ሰው የሰው ልጅ ለምን ማንነቱን ይሀን እንትን አለና፣ በጣም በሚያጅብ ሁኔታ በቃ አብሽር። አሁን ምን ያልደረሳቸው አለን፣ ያለውን ሁኔታ የደረስንበትን እንደዚህ እንደዚህ ያህል ደርሰናላል ነው በጣም ይገርማል በቃ ብቻ ያው መጨረሻ ላይ ኢንሻላህ ያው እኔ አንድ ሁለት ቀን ሰጥኛለህ ሶስት ሚሊዮን ብር አስገባለሁ አለ አንድ ሁለት ቀን ያለው ወንድማችን በንጋታው ሶስት ሚሊዮን ብር አስገብቶ እስክሪንሻት ሪሲቱን ላከ ማለ ሶስት ሚሊዮን ብር እስክሪንሻት አድርጎ ሪሲቱን ላከ ይሄ ሚውቱን ሚውት

ወላሂ ነፍሳችሁ አይማርም። ኤዲተሮች ኤዲተሮች ኤዲተሮች በቃ ገሃነም ቦታ እንያዝላችሁ ያለ በለዚያ፣ አልተቻላችሁም አልተቻላችሁም። መዋዛውን ለህግ እንዲቀርብልን እንፈልጋለን እነዚህን። ዜማዎች የሰው ዜማ መስረቅ አይቻልም። የሰው ዜማ ሰርቀ የሆነ ነገር ማውጣት አችልም። ነሺዳ ራሱ በሰው ዜማ ማውጣት አችልም። እንዲህ በዘፈን ያውም ከዘፈን ላይ አንተ እንዴት ነው ለነሺዳ ላይ እስልምና ብለህ የምትሰርቅ? ስርቆት እስልምና አይፈቅድም። አትስረቁ፣ አትስረቁ። ይሄ ሌላ ወንጀሉ፣ ስርቆት ሌላ ወንጀሉ፣ ሌላ ወንጀሉ ደግሞ እያለ ራሱ ያኛውም ሌላ ወንጀሉ። አትስረቁ። ውሻዋ ወጣ አዛን ሲባል አዛን ብላ ተመልሳ ወደ ቤቷ ተገባለች። ሁልጊዜ እግዚአብሔር ነው ቤቷ እንኳን ሆና እንትን አትል እና ምን ጉድ ነው እንደዚህ አይነት ነቀራለ እንደ ውሾች ጋር፣ እንኳን አደረሰሽ እንኳን አብሮ አደረሰን። እስቲ ውሻዋ ስትል ደግሞ ብታሰሚኝ በጣም አሪፍ ነው። ውሻ አዛን ሲል ብታሰሚኝ በጣም ደስ ይለናል። እሺ ቢጫ ቢጫ ልብስ ለብሶ ከልጁ ጋር አሪፍ ነው አሪፍ ነው እዴ እዲ አይደለም አይደለም አይደለም ቆቆ ፖዝ እናርገው ላይቭ ላይ ነው ላይቭ ላይ ነው ላይቭ አታህያቱ ሊላህ ወሰላዋቱ ወጠይባቱ ኮመንት ልጅህን ፈጣሪ ያሳደግልክ ከዛ የቱ ጋር ነበርኩኝ ሲጀመር ራሱ አለባበስ ላይ ምንጣ አለባበስን እኔ አልመርህም። አለባበስ ራሱ ሲጀመር ይሄን እኮ ለብሰህ ሰርግ ቤት ብትሄድ በጋራጁ መጣ አስገቡት ነው የምትባለው። እና ወገን አለባበሳችን እናስተካከል። ደውሪ ሲባል ሚያምሩ አሉ። ጥቁር በጣም ያምራል፣ ነጭ በጣም ያምራል። ደግሞ አሁንም ወደ ቡኒ የሚጠጋ በጣም ይጸዳ፣ በጣም የሚያማምሩ አሉ። እንደዚህ ቢጫ አረንጓዴ አትልበሱ፣ አትልበሱ፣ ይቅርባችሁ፣ እሺ። ግን እንዴት ነው ግን ትንሽ አያወዛግብህ፣ ሁለት አይሆንብህም፣ አታህያቱ እያልክ ከዛ ስታነ ዞር ወላሂ ላይቭ ላይ ቁጭ ብላችሁ ለማን ነው የምንሰግደው? ለማን ነው የምንቀረው? ለማን ነው የሆነ ነገር የምናደርገው? ለሰው ነው እንዴ? መሀል ላይ የካባ ቅርጽ አለ። ቪዥን ወሳኝ ነገር ነው። መሄዳቸው አይቀርም። እነዚህ ሰዎች በባሌም በቦሌም ቢሆን መሄዳቸው አይቀርም። ሲቀጥል ደግሞ ሳፋሪኮም ምን አስቦ ነው? ፕሊስ ንገሩኝ። ሳፋሪኮም ምን አስቦ ነው? ለሌሎቹ እንኳን አደረሳቸው መልእክት አስገብቶ ሜጋባይት ቀንሶ ብዙ ነገሮችን አድርጎ እንዴት ነው የሙስሊም ላይ ጸጥ ያለው ሳፋሪኮም? እንኳን አደረሰ አለኝም አላለኝም ፓኬጅ ቅናሽ አደረገም አላደረገም ምን አገባኝ አይባልም። ማለት ስላለበት ማለት አለበት። በነገራችን ላይ ሳፋሪኮም እንደዚህ ይዝረከረካል ብዬ አስብ ያለቅ ያው ኢትዮ ቴሌኮምን የመሰለ ትልቅ ተቀናቃኝ ባለበት ሀገር ውስጥ ሙስሊሙን መናቅ ምን ያህል ዋጋ እንደሚያስከፍል ሳያቀርተ አለም ጥላቻቸው በጣም ስላወራቸው እንግዲህ ሙስሊሞች ምን ማድረግ እንዳለባችሁ ታውቃላችሁ። የእነሱ እንኳን አደረሳችሁ መልእክትም የፓኬጁም ቅናሽ ምንም እንደማያደርግልን እናውቃለን። ግን በእኛ ነው እየከበሩ ያሉት። ምን ነው የሃይማኖት ተቋም ካልሆንኩኝ አላችሁ። እሱ ብቻ አይደለም፣ ለእስረኞች የሌላ በዓል ሲመጣ እንትን ምህረት ይደረጋል። ከዛ ለምንድነው ለአረፋ በዓል ለእስረኞች ምህረት የማይደረግ? ስብከት መሆኑ ነው። ሳፋሪኮምን ግን ጥሩ የሆነ ትምህርት ልናስተምሩ ይገባል። እንግዲህ ቻሌንጁን ጀምሩት። ሰፋሪኮም ገና ሳያደግ ገና በሁለት እግሩ ሳይቆም እንደዚህ አይነት ነገሮችን ለመስራት ከሞከር ሁለት ቀናት ቆየ። ከሀምሳ ፐርሰንት በላይ ያለው ሕዝብ ሙስሊም እና ሲምህል ለማን ልሸጥ አሰብ። ቱፋትችን የእድር ኩባያ ይላሉ። በአስቴር እንግዲህ በግልጽ ጀምረናል ማለት ነው። አንቺ እኔን እንድትነቂ ያረገሽ እኔ ቫይራል ለመውጣት ብዬ ዩቲና ስላገባ ነው ስላልኩ አንቺ ራስሽን እንደንተና አየሽ ማለት ነው አንቺ እኮ ጭርጭስ ያልሽ አሮጊት እኮ ነሽ ይሄን አታቂም እንዴ ትምህርት በ23 አመትሽ ጨረሽ ግቢ ጨርሰሽ ወጣሽ ከዛ በኋላ ቲክቶክ ላይ አንቺን ማየት ከጀመረ 8 አመት ሆነ አንድ ላይ እነዚህን ስደምሪያቸው 31 አመት በቀደም 31ኛ አመትሽን እንዳከበርሽ እዛ ጽፈሽ አታሳይም ነበረ ጽፈሽ አታሳይም ወንድ ከሆንሽ አንቺ እኮ የመጨረሻ የወረድሽ ወራዳ ሴት ነሽ ግን ዛሬ እኔን ቢራ ይዞ በደለ ይዞ ምን ብሎ ጨብሲውን እንትን እያደረገ ብለሽ እኔን ትያለሽ ማለት ነው እኔ አሁን መናገር የምፈልገው ነገር ጦርነቱ በግልጽ እንደተጀመረ ብቻ ነው ማለት ነው። ሁላችሁም እቺ ልጅ ስትሰደብ ሽማግሌ ሆናችሁ መደውሉልኝ። ሰዎች ይሄን ቪዲዮ አይታችኋል ማለት ነው። እኔ ከምረጠጣለሁ እኔ ሐራም ነገር ሰራለሁ ማለት ነው። እቺ ልጅ የተናገረች እንዳለችው ማለት ነው። እና ከዚህ በኋላ ግን እኔ እናንተን አክብሬ ነው ሽማግሌዎችን፣ ሁሌም የሆነ ነገርን ስተው የምትሆ፣ ግን እቺ ልጅ በጣም እያበዛችሁ እየሄደች ነው ማለት ነው። ሁላችሁም ልብ በሉ፣ ሁላችሁም አንቺ ጨርጫሳ አሮጊት፣ አንቺ ጡትሽን እኮ ለአገር ሕጻናት የምታጠቢ እኮ ነው ይመስሉ አንድ ክፍለ ሀገር የምታጠቢ እኮ ነው ይመስለው። አንቺ ንገሩ እንትን ያለሽ እንዴ? ከዚህ በላይ አልሰድብሽም። ከዚህ በኋላ ግን ጦርነቱ እንደተጀመረ የኢትዮጵያ ህዝብ እንዳለ ሁላችሁ ኢትዮፒንግ ሪፖርት ያደረጋችሁ አድርሱላት፣ ለዚች የፈረንጅ ላም። በነገራችን ላይ ጦርነቱን በጣም ትልቅ ሜዳ ፈልጋችሁ በረሀ ሄዳችሁ ብታረጉ ባይ ነው። አንደኛ አገላጋይ በሌለበት ይሻላል። ሁለተኛ ደግሞ እዚህ ስትደባደቡ፣ እዚህ ስትጣሉ፣ እዚህ ጦርነት ስትፈጥሩ ብዙ ደም ሊፈስ ስለሚችል እዛ ብትሄዱ ደግሞ የተሻለ ነው። በጣም ትገባባላችሁ። በጣም ብዙ ነገሮች ቲክቶኮችን ታደርጋላችሁ። ኤንስ ሰው በሌለበት ብታረጉ ባይነኝ። እንደ ያሳብ ከቲክቶክ ወጣ በላችሁ ወይ ጥሩ ተናገር ወይም ዝም በል። ዛሬ እውነተኛ ማንነቴን ለመናገር ነው የመጣሁት። እኔ ኤአይ ነኝ። ጀነሬት ተደርጌ ነው እስከ ዛሬ ድረስ የምናገረው ጀነሬት ተደርጌ ነው። ኤአይ ነኝ። እኔ ትክክለኛ ሰው አይደለሁም። ትክክለኛ ሰው አይደለሁም። ሁላችሁም ለኢትዮጵያ ህዝብ እንዳለ ሼርኮፒሊንክ ሪፖስት ያደረጋችሁ ለሁሉም አድርሱ ይሄንን ቪዲዮ ዱዊት የምታደርጉ ሪፖስት አደርግላችኋለሁ። እኔ ኤአይ ነኝ። ዩቲ አሁን ገና አለቀልሽ። ዩቲ አሁን ገና አለቀልሽ። እሻው ምን ተሻለሽ? ከኤአይ ጋር ተጣልተሽ አንቺ መሳይ የሆነ ነገር ይሰራሉ፣ የሆነ ነገር ይፖስታሉ። አለቀልሽ። ሹፉቴን ደንቆሮ፣ መሀይም። ዛሬ እውነተኛ ማንነቴን ለመናገር ነው የመጣሁት እኔ ኤአይ ነኝ ጀነሬት ተደርጌ ነው እስከ ዛሬ ድረስ የምናገረው ጀነሬት ተደርጌ ነው፣ ኤ አይ ነኝ እኔ። ትክክለኛ ሰው አደለውም። አንተ ወራዳ ደንቆሮ ሌባ ማለት ነው። ስትመረቅን እየመጣ ህዝቡ ላይ ታለቃቅሳለህ። ምንድን ነው ቆይ፣ ምንድን ነው አንተ የምትቅመው ጫት ወይ ዶቢ ነው? እንደ አንተ የምትቅመው ኤ አይ ነኝ ጭራሽ ትላለህ። እዳና አለመክፈል አምስት ነጥብ አምስት ሚሊዮን ብር አለብህ ሲባል እሱን አለመክፈል እዚ ጋ እንትን ጀነሬት ተደርጌ ነው ምናምን ትላለህ። ጫኑ ጀነሬት ያደረገ ወደ ሽርክስ እንደሚወስድ አስበዋል። ወይስ በጫቱ ምክንያት አድርገን ነው? ዝም ፕላንት፣ ጀነሬት ተደርጌ ነው ምናምን ትላለህ። መሐይም ደንቆሮ፣ ስም የቃሜ መጣና እንደዚህ ህዝቡን ባወዛገበበት ሰዓት ትመጣና ሌላ ህዝቡ ዝግብ ውስጥ ምን አይነት ሰው ነው? ቆይ አንተ ለምን አተውን ፈምሳ ላይ በቃም እንደ አንድ ሚሊዮን ካልገባው ሁለት ሚሊዮን ካልገባው አስር ሚሊዮን ካልገባው ትላለህ። መጥተህ ምን አይነት ደንቆሮ መሐይም ነው? ሼር እያደረጋችሁ አትርሱለት። ምንድን ነው ቆይ? እኔ ሰላም ያለው እሱ ራሱ ነው የተቀያየረ ያለው ነቢዩ ሰለላሁ አለይ ወሰለም አንዱን ከአንዱ ታበላልጡ ይላሉ። ፀጉሩን እንዴት ነው እሱ እኛም እንደዛው እናርግ ወይ ያለ ማስረጃ የለም ማለት ነው። እንትኑ ማረጃውን ከሐዲስ ላይ ነው የሰማሁት። ዝም

በዚያ ብሎ ማለት የፀጉርን ከፊሉን ልጭት አድርጎ መልጥ አድርጎ ሌላውን መተው ነው። እኔ እንደዚያ አድርጌ አልቆረጥም። ስለዚህ እኔን ከመጠየቅ የፈለክው ዲፍ የሚለው እንደዚያ ነው፣ ግማሹን ክፍል ከጎን ሊሆን ይችላል፣ ከላይ ሊሆን ይችላል። የትኛውንም ልጭት መልጥ ያደርግና ሌላውን ይተዋል። ይሄ አይቻልም። ያኔ መክሮህ ነው እንደዚህ ብሎ መልሱ መልሷል። ኤርትራዊው አዛውንት በ103 ዓመታቸው ሃይማኖታዊ ስነስርዓትን ለመፈጸም ሀጅ ማድረጋቸው በርካቶችን እያስገረመ ይገኛል። ኤርትራዊው ሀማድ ከአንድ ነጥብ ስድስት ሚሊዮን በላይ ከሚሆኑ ሙስሊም ምዕመናን ጋር በመገኘት ዕድሜ ለእምነት እንቅፋት እንዳልሆነ አረጋግጠዋል። በችግርና በቁርጠኝነት የታየው ጉዟቸው የእስልምናን የተቀደሰውን ሀጅ ለመፈጸም ያላቸውን የማይቋረጥ ቁርጠኝነት ያሳያል ተብሏል። ወላጅ አልባ ሆነው ያደጉት እኚሁ ሰው በተለይም ልጅነታቸው በጣም አስከፊ ነበረ። ገናም እሳቸው ሳይወለዱ ነበር አባታቸውን ያጡት፣ እናታቸውም ወዲያው ተከተለች። ለአንድ ክፍለ ዘመን ወይም ለመቶ ዓመታት ያህል በኤርትራም በከብትረኝነትና ነጋዴ ሆነ ነው ሲያሳልፉ ነበርም። ምንም እንኳን እድሜያቸው ቢገፋም የአካል ውስንነቶች ቢያግዳቸውም፣ ነገር ግን ሀጅን ለማድረግ ከመቶ አመታት በኋላ ተሳክቷል ያሉት። አዎ በእግሬና በአይኖቼ ላይ ህመም ይሰማኛል፣ ግን ፊቴን በዛምዛም ውሀ ስታጠብ ሁሉ ነገር ጠፋም። በፈጣሪ ስም እምላለው ከእንግዲህም ምንም አይነት ህመም አይሰማኝም ሲሉ ተናግረው። እንዴ እኛ ብቻ ነው ማን ሄደው? ቆይ ሰው በመቶ ስንት ዓመቱ እየሄደ ነው? እስካሁን ወጣቱኛ ያልሄድኩም። አይዞሽ ገለት አይዞሽ፣ አይዞሽ በቃ እንካ ብላን የሰደበችኝ፣ ወላሂ ሴት ልጅ እንካ ብላ ሰደበችኝ። እናኛ ለምን ነው መሰደበው? አንተ እንግዲህ ተገላልጣ ስትሄድ እኔ የረሱላችን ሰለላሁ ዐለይሂ ወሰለም አንድ ወንጀል ሲሰራ ያየ በእጁ ያስቁም፣ ያልቻለ በምላሱ ያስቁም፣ ያልቻለ ደግሞ በቀልብ ይጥላ። ለምን በምላስ ያላስቁም? ሄድኩ እና ሰላም አለይኩም፣ ወአለይኩም ሰላም። ይኔናት ይሄኮ ከዲና አንጻር አይፈቀድም። ለምን ተገላልጠሽ ያለሽ? ለምን ለሰው አሳልፈሽ ገላሽን ታሳያለሽ እላታለሁ። ምን አገባ እንካ አላለችኝ። አረ ሚነካ ይንካሽ። ቢስሚላ ጃዚም። እንዴ ዳዋ ባረኩኝ፣ ዳዋ ባረኩኝ። እንካ አላሁ አክበር። ተለዋውጥን። እንዴ እንዴት ነው ጾታ ተቀያየረ? እንዴ ትጀመረን። አላህ ሂዳ ይስጥሽ ብዬ ነው። ይርጉት ራስሽን ታቀልሽ። ይሄን ቪዲዮ ካየሽ አላህ ሂዳ ይስጥሽ ብዬ ነው ያለፍኩሽ። እኔ አፍሬ ምናምን ፈርችሽ ምናምን ሳይሆን እንግዲህ እንደ ወንድ ነሽ የተናገርሽኝ፣ እንደ ወንድ ነው በጠረባ ደሞ እንዳታዋርጅኝ ብዬ ነው ይርጉት ኢና ሊላሂ ወኢና እ ንረ አደጋግሙንሽ ነገር ቢስሚላህ ጃዚም። እሺ ለምንድን ነው እኛ ምሰድ ብን እኛ ምና አልን? አራት ሰዓት እንቅልፍ ከተኛችሁ በልብ በሽታ የመያዝ እድላችሁ በሁለት መቶ ፐርሰንት ይጨምራል። በካንሰር በሽታ የመያዝ እድላችሁ ሰባ ፐርሰንት ይጨምራል። ለአምስት ሰዓት ከተኛችሁ በመ ፐርሰንት ይቀንስ እና በመቶ ፐርሰንት ይሆናል። በካንሰር በሽታ የመያዝ እድላችሁ አርባ ፐርሰንት ይሆናል። ለስድስት ሰዓት ከተኛችሁ በልብ በሽታ የመያዝ እድላችሁ ሰላሳ ፐርሰንት፣ በካንሰር ሀያ ፐርሰንት። ለሰባት ሰዓት ከተኛችሁ ምንም ምንም ይሆናል ማለት ነው። የእናንተ የእንቅልፍ ሰዓት ምን ያህል ነው? በኮሜንት ሴክሽን አሳውቁኝ። ለእንደዚህ አይነት ኦሪጂናል መረጃ ይህንን ወገን እየተኛ ነው ይሄን ያህል ጥቅም ካለው እኔ አስራ አራት ሰዓት ተኛለሁ ማለት ነው። ከእንግዲህ አስራ አራት ሰዓት ተኛለሁ ምን ያገባይ? ዛሬ ምፈልጋችሁ በሆነ ጉዳይ ነው። አይዞሽ ገለቴ ሲል ቀነኒሳ ሰምታችኋለ። በሩጫ ላይ ያለሽ ገለቴ አንደኛ ልትወጣ ስታ ጠልፏት ጥሏት፣ እዛ ላይ ደም በደም ሆና ስትነሳ፣ ከዛ በኋላ ከሷ ዋላ መጥቶ የቀደሟት ሰዎች ወርቅና ሜዳሊያ እንደወሰዱ ታውቃላችሁ። በዛ ጉዳይ ላይ ለአፍሪካና እንግዲህ እንዲጥቋቁር ለሆኑ ሰዎች ትንሽ ጫና አለ። ስለዚህ እሷ እንደዛ ስትሆን፣ አይዞሽ ገለቴ አይዞሽ ገለቴ አይዞሽ ገለቴ ያላት ቀነኒሳ ነበር። በዛንታይ ገለቴ ግን አሁን ያለችበት ላይ ሳይደፈና እሷስ ምን አይነት ሰው ናት? እጅግ በጣም የሚያሳዝን ዜና ተሰምቷል። አትሌት ገለቴ ቡርቃ ሙሉ በሙሉ በባለቤቷ መዘረፏ ተነግሯል። አትሌት ገለቴ ቡርቃ ለ20 ዓመት ያፈራችውን ንብረት በባለቤቷ ምክንያት ማጣቷን ፋስት መረጃ ገመዳሾ ላይ ቀርባ ባደረገችው ቃለ ምልልስ ተመልክቷል ሲል ይህንን ጽሑፍ አስነብቧል። መኖሪያ ቤትና መንግስት በተለያየ ጊዜ ሸልማት አስራ አንድ መሬቶች ውስጥ አስሩ በባለቤቷ መሸጡን እና አሁን ካለችበት ቤት ለማስወጣት በፍርድ ቤት ጉዳዩን እየጨረሰ ነው ስትል አትሌቷ ተናግራለች። ካሏት አምስት መኪኖች አራቱ መኪኖች ባለቤቷ መሸጡንም ገልጻለች። በአሁኑ ወቅት ልምምድ አቁማ በፍርሃት ለአንድ ዓመት ከቤተሰብ ወጣ መቆየቷን ተናግራለች። ፍርድ ቤት ሁሉንም ነገር እኔ ላይ እየፈረደ ነው፣ የእኔን ጉዳይ እየተመለከተ አይደለም በማለትም ተናግራለች። እኔን የሚሰማኝ ጠፍቷል። አሁን የቀረው ጠቅላይ ሚኒስትሩ ነው። ጎዳና ከመውደቂ በፊት ህዝቡ ድምፅ ይሁነኝ ስትል ይህንን መልእክት አስተላልፋለች። እባካችሁ ሁላችሁ ይህንን መልእክት ሼር አድርጉ እመቆ

አርገቹ፣ እንደምታዩት እንግዲህ እንባ ቦምባ ሁና ነው እያወራች ያለችው። ጠቅላይ ሚኒስቴሩ እንዲሰሙኝ፣ ጠቅላይ ሚኒስቴሩ ስለኔ ጉዳይ የሆነ ነገር እንዲሉ እያለች ለጠቅላይ ሚኒስቴሩ ድምጿን እያሰማች ትገኛለች። የመርከቧ መጨረሻ ዛሬ ሌሊት ይታወቃል። ዓለም ሁሉ በንቃት እየተከታተለ የሚገኘው 12 አክቲቪስቶችን ጭና እየተጓዘች ያለችው መርከብ መጨረሻ ምን ይሆናል? እነዚህ አስራ ሁለት አክቲቪስቶች ከጣሊያን የተነሱት እስራኤል በጋዛ ላይ ያደረገችውን ከበብ አንሰብራለን ብለው ነው። እስራኤል የአየር ክልሏንም ዘግታለች። ምንም አይነት እርዳታ ወደ ገዛ እንዳይገባ ብላለች። ይህንን ከበብ አንሰብራለን ብለው እርዳታ ጭነው በመርከብ እየተጓዙ ነው። ዛሬ ሌሊት ገዛ ድንበር ይደርሳሉ። እስራኤል ምን ታደርጋለች? አብረን ምና ይሆናል። የዓለምን ትኩረት የሳበች ደግሞ ችኛዋ በእድሜ በጣም ትንሿ

እንግዲህ ምን ይፈጠራል። አብረንም በነገራችን ላይ ይሄ መረጃ ዓለም በሙሉ እየተነጋገረበት ያለ ነገር ነው። እስቲ ነን ሙስሊም ከሆኑ ሰዎች ደግሞ እንስማ። ግሬታ ተንበርግ ትባላለች የሁማኒታሪያን ና የክላይሜት አክቲቪስት ነች። ሽ ዋዝ ዋይድሊ ሆን በአለም ላይ በጣም ከሚታወቁ የክላይሜት ቼንጅ እና እንደዚህ የሂዩማኒቴሪያን እንትኖች ላይ ከሚሳተፉ፣ የሰብአዊ ጉዳዮች ላይ ከሚሳተፉ አክቲቪስቶች መካከል የምትጠቀስ ነች። በእድሜዋ ትንሿ ነች። ኦልሞስት ሀያ ሁለት ዓመቷ ነው፣ ካልተሳትኩ እና የሆነ ልጅ ያለ ጀምሮ የመጣች ነች። ታዲያ እሷ እና አስራ አንድ የሚሆኑ ሌሎች ከሌሎች ሀገር የተውጣጡ እንደዚህ የክላይሜትስ እና የሂዩማን ራይትስ አክቲቪስቶች አንዲት መርከብ ይዘው፣ የሴል ሽፕ ነች፣ ሴል ቦት ነች፣ በሞተር የሌላት መርከብ ነች። እና እሷን ይዘው ወደ ጋዛ እየሄዱ ነበረ ሂዩማኒቴሪያን ሄድ ለመስጠት ለጋዛ ሰዎች እና

ድምፅ እንዲሰማ ታዲያ በትላንትና ዕለት አመሻሹ አካባቢ ይህንን ቪዲዮ ለቃ ነበረ። ግሬታ ተንበርግ ግሬታ ተንበርግ እንዳለችው ኤፊሲ ዚስ ቪዲዮ አም ኬድናፕድ በእስራኤል ኔቪ ወይም ደግሞ በእስራኤል ወታደሮች ኪድናፕ ተደርግ ያለው ተጠልፍ ያለው የሚል ቪዲዮ ነበር የለቀቀችው። እንደዚህ ዓይነት ቪዲዮዎች የሚቀረጹት መቼ መሰላችሁ? የሆነ ስጋት ካለ የሆነ ሰው እንደዚህ ያደርገኛል ብላችሁ የምትሰብ ከሆነ እነዚህ ቪዲዮዎች ቀርጻችሁ ትይዙና የእውነትም ያህል ስጋት ኢምፕልመንት ሲደረግ ፖስት አድርጉታላችሁ። የሆነ ጊዜ ከሌላችሁ ማለት ነው። ኢትስ ከአይዲኤፍ ወር ደግሞ የእስራኤል ኔቪ እነሱን ኢንተርሴፕት ከማድረጉ በፊት ነው ይህን ቪዲዮ የተለቀ የተቀረጸውና እነሱ ኦፍ ኮርስ ኢንተርሴፕት ሲያደ ያደርጓቸው ፖስት አርጓለች ቻትና ማድሊን ትባላቸ ወደ ደግሞ ሰልፊሽፕ ትባላች መርከቧ የነ ግሬታ ተንበርግ ና 11 የሚሆኑ ሌሎች ሰዎችን ይዛ የነበረች ከተለያየ ሀገር የተውጣጡ ሰዎችን ይዛ የነበረችው ማለት ነው ወደ ጋዛ ሴል እያደረገች የነበረችው። ታዲያ እስራኤል ምላሽ የነበረው ምንድ ነው? ወደ ጋዛ ም መምጣት አትችሉም። ኔቫል ብሎኬድ ወይም ደግሞ ብሎክ አድርገነዋል ኔቪ የምንማየት መርከቦች ወደ ጋዛ ሰርጥ እንዳይመጡ ብሎክ አድርገነዋል ብሏል። አክቹዋሊ ይህንን ይህን ብሎኬድ እንኳን የሆነ ዩናይትድ ኔሽን አፕሩቭ ነገር አድርጎታል መሰለኝ የተለያዩ ሮኬቶችና ሚሳይሎችን ለሀማስ በዛ በኩል በባህር በኩል እንደሚቀበል እስራኤል ዩናይትድ ኔሽንስ አሳምና ያው የዩናይትድ ኔሽንስ አይ ቲንክ አፕሩቭ አድርጎታል ይህ ኔቫል ብሎኬድ። በተደጋጋሚ የእስራኤል ሚዲያዎች እና የእስራኤል አውቶሪቲዎች በጣም እየተናገሩ ነበረ፣ ግሬታ ተንበርግ መግባት አትችልም፣ ግሬታ ተንበርግ ው ህጋችን ተላልፋ ከመጣች ኮንሲኮንስ ይጠብቃታል ና የሚል ነገር እሷ ግን አልሰማም ብላ ሲል እያደረገች ነበር። ና ማታ ኢንተርሴፕት ተደርገው ነበረ። ጋም ተመለከቷቸው ጠቅላላ ስራ አንድ የሚሆኑት ጋዜጠኞች ና አክቲቪስቶች በእስራኤል ኔቪዎች በእስራኤል ኔቪ ኢንተርሴፕት ተደረገው፣ ያው እጃቸው ወደ ላይ አድርገው ምንም እንደሌለ የተነሱት ፎቶ ነው። እና በሚገርም ሁኔታ አይዲፍ ወር ደግሞ የእስራኤል ዲፌንስ ፎርስ እየቀረጻቸው ፊልም እያደረጋቸው እንዲ ውሃ ና የሰጣቸው ነበረ እንዳለና ሲቀበሉ ውሃና ሳንዱች። ግሬታ በጣም አነጋጋሪ ነበረች። ግሬታ ተንበርግ እና የአንድ የእስራኤል ወታደር ያው የእስራኤል ወታደሮች ሳንዱች እና ውሃ ለግሬታ እየሰጣት ግሬታ ደግሞ ፈገግ ብላ የተቀበለች የሆነ ስማይል ነበር ፊቷ ላይ እና ብዙ ሰዎች እንደተናገሩት ከሆነ ሺዝ ጀስት አናዘር አክቲቪስት ለጋዛ ሰዎች አስባለም፣ ያው ዝም ብላ ለራሷ ለእንትኗ ነው ተብላ ነበር። ደግሞ ወር ደግሞ እርዳታ ደግሞ ይዘመተና ብለው ነበር እና ያው እንደተባለው ከሆነ ከእስራኤል ሚዲያ እንደመጣው ከሆነ አንድ ትራኮር ደግሞ አንድ እቃመጫኛ መኪና እንኳን የማይሞላ ኤድ ነበር እዚህ ላይ ነበሩ። እና ግማሽ በላይ የሚሆነውን የሁማኒቴሪያን ኤድ ራሱ ራሱ ክሮቹ እንደተጠቀሙት እና እንደበሉት እንደጠጡት ነው የተነገረው። በአሁን ሰዓት ላይ ወደ እስራኤል እንደገቡ ሳይገቡ አይቀርም። እስራኤል እስራኤል ከገቡ በኋላ ወደ የሀገራቸው የሚላኩ ይሆናል። በእርግጥ ልጁ ነን ሙስሊም ቢሆንም ትንሽ ችግር ቢኖርበትም የሆኑ ነገሮችን ላለመደበቅ ይሞክራል። ያም ሆነ እነዚህ ሰዎች ተይዘው በእስራኤል አይዲፍ ስር ናቸው። እናም ዛሬ ወይም ነገ ወደ ሀገራቸው የሚመለሱ ይሆናል ተብሏል። ይሄን ያክል ራሱ ለፍ ገፍተው ይሄን ያክል ራሱ አስበውበት እዚህ ድረስ መምጣታቸው። ሰላም ከእናንተ ጋር ይሁን። እዚህ ቪዲዮ ላይ የወንበዴ ሀሰተኛ ነብይ እዩ ጩፋን ማጭበርበርና ውንብድና አሳያቸዋለሁ። ይቺ ሴት ለሀሰተኛ ነብይ እዩ ጩፋ የምትተውንለት ለሁለተኛ ጊዜ ነው። ከዚህ በፊት ባለው ድራማ ላይ እዩ ጩፋ እንግዲህ አጋንንቱን በአስጠርቋሚ ሲያነጋግረው እና ሲያወያዩ የነበረው ቪዲዮ ላይ እነዛን ሰዎች እኔን ይዤ የመጣሁት ብላ የነበረች እና እዛ ላይ ስትተውን የነበረች ሴት ነች። እንግዲህ ድጋሜ እዚኛው ቪዲዮ ላይ የምትተው ነው። እዚኛው ላይ ደግሞ ራሷ ሙስሊም ሆና ተጠርዛ መታለች ማለት ነው። እንግዲህ በስርዓት ድራማውን ተለማምዳ አልመጣችሁን አላውቅም ወይም ደግሞ ጠፍቶባት ይሁን አላውቅም፣ ብቻ ቅጥርጥርጥርጥር ነው የምትለው። መጨረሻ ላይ እንደውም አንዱን ከአንዱ ማገናኘቱ ላይ ነው የሚያቀጣት ምን አለች? እዩ ጩፋ አንተ ኢትዮጵያ አትመስለኝም ነበር። እናስ? ኡዝቤኪስታን ወይስ ፓኪስታን ነበር የሚመስልሽ? ቀጠለች፣ ረመዳንን እያፈጠርኩ ቁጭ ብዬ በቴሌቪዥን አንተን አየሁ። ከዛም ጅኒዋ መጣችና ዝግት አደረገችብኝ። ስከፍት ጅኒዋ፣ ስዘጋ እኔ፣ ስከፍት ጅኒዋ፣ ስዘጋ እዚህ ጋርማ፣ እዚህ ሰውዬ ጋርማ የሆነ ነገር አለ ማለት ነው ብዬ ተነስቼ መጣሁ። ስለዚህ እዩ ጩፋ ጋር እስክትመጣ ድረስ፣ ረመዳንና አፍጥራ እስከመጣች ድረስ ሙስሊም ነች ማለት ነው። ቀጠለች፣ ወገብሽን ያምሻል ወገብሽን ሲያምሻ ያሉ ምናምን ሲል ከና አዎ፣ ከናንተ ጋር ላመልክ ፈልጌ፣ ልዘምር ጌታን ከፍ ላድርግ ፈልጌ አልቻልኩም። ቀጠለ። ሌላኛው ውሸት ማለት ነው። ከዛስ የሆኑ አይናቸውን አፍጥጠው የሚያስፈራሩሽ በሌሊት የሚመጡ ነገሮችን አያለው ሲላል፣ አዎ በኢየሱስ ስም ብዬ አባርራቸዋለሁ። እንደዚህ ድራማቸውን እኛ የምናቀያለን። አንቺም ስለጨመርሽልን በጣም እናመሰግናለን። እንደፈለጋችሁ ድራማ ብትሰሩ፣ ፊልም ብሰሩ፣ ምንም አይነት ሙቪ ስሩ። ዓለም ላይ የተሰራው በሙሉ እኮ እስላምን ባዳ አድርጎ እስላም ላይ ጥላቻ እንዲያድር ብዙ ነገሮች ይሰራሉ። ይሄ ለኛ አዲስ ነገር አይደለም። ይሄ ለኛ ብርቅ አይደለም። እንደፈለጋችሁ እንደፈለጋችሁ ብትሰሩ እውነታው አይቀርም። እውነታው አፈጥልኮ ይወጣል። ሁሌም እውነት አሸናፊ ነው እንላለን። ለዛሬ ያዝምላቸው ፕሮግራም ይሄንን ይመስላል።